ቀይ ባህር ቀይ መስመር። የኢትዮጵያ የባህር በር ጥያቄ ጎረቤቶቿን ለምን አስቆጣ? ግብጽ፣ ኤርትራ፣ ጅቡቲ፣ ሱዳንና ሶማሊያ ለምን አይናቸው ቀላ? የኢትዮጵያ የባህር በር እና የወደብ ፍላጎት ጥያቄ ሲነሳ ከካይሮ እስከ አስመራ ከካርቱም እስከ ጅቡቲና ሞቃዲሾ ቤተመንግስቶች ይንቀጠቀጣሉ መሪዎች እረፍት ያጣሉ በቻሉት አቅም ደግሞ ኢትዮጵያን ከቀይ ባህር ለማራቅ የሚያደርጉት ነገር የማይፈነቅሉት ድንጋይ የለም ምክንያቱም ደግሞ አስገራሚም አስደናቂም ነው ዝርዝሩ እኛ ጋር አለ ሰላም የተወደዳችሁ ሰሞነኛ ወዳጆች የኢትዮጵያ የባህር በር ባለቤትነት ተአምር በሚመስል መልኩ በቀጠናው የሚያንቀጠቅጣቸው አገራት አሉ ወደ ቀይ ባህር ብትጠጋ ከኤርትራ እስከ ግብፅ ከሶማሊያ እስከ ሱዳን ብሎም ከጅቡቲ እስከ ኬንያ ድረስ ራስ ምታት ይሆንባቸዋል ዛሬ የኢትዮጵያ የባህር በር ጥያቄ የማይፈልጉትንና በድብቅም በይፋም የሚሰሩትን አምስት ሀገራት ከነ ምክንያታቸው ወደ እናንተ እናደርሳለን። በቆይታችን ሀገራቱ ከኢትዮጵያ ምን ያገኙ ነበር፣ ወደብ ቢኖረንስ ምን ያጣሉ፣ ለምንስ ነገሩ ሲነሳ ይንቀጠቀጣሉ? የሚሉትን በዝርዝር እንመለከታለን። አብራችሁን ቆዩ። ኢትዮጵያ በሕዝብ ቁጥር ከአፍሪካ ሁለተኛ ከዓለም ደግሞ አስራ ሁለተኛ ብትሆንም በሚያሳዝን መልኩ ግን ከሚጢጢዋ ጅቡቲ አንሳ የባህር በር የሌላት ወደ ባልባና ለአስርተ ዓመታት በኪራይ የምትገለገል ግዙፍ የባህር ኃይል የነበራት ግን ቀይ ባህር ላይ ተበትኖባት የቀረ አሳዛኝም አስቆጭም ሀገር ሆና ዘልቃለች። ሀገሪቱ ወደብ አልባ የሆነችው በ1983 የኤርትራ ራስ ገዝ መሆንን ተከትሎ ሲሆን ነገሩ ውስብስብና የተሳሳተ ሆኖ ኢትዮጵያን ብዙ ዋጋ አስከፍሏል። በዚህም የቀይ ባህር ቀጠና የማንም መፈንጫ ሲሆን፣ ኢትዮጵያ የበይ ተመልካች ሆና ዓመታት ተቆጥረዋል። ታዲያ ለዘመናት ሲድበሰበስ የከረመው የባህር በር ባለቤትነት ጥያቄ አሁን ቁርጥ ሆኖ ጥርሱን አግጥጦ ሲመጣና በኢትዮጵያ መንግስትና ሕዝብ ዋነኛ ፍላጎት ሆኖ ሲመጣ ውስጥ ውስጡን ሆዳቸውን የሚቆርጣቸው ጎረቤቶቿ ሆዴን ወገቤን ማለት ጀምረዋል። ታዲያ ኤርትራ፣ ጅቡቲ፣ ሶማሊያ፣ ግብጽና ሱዳን ለምን የባህር በር ጥያቄውን ጠሉት? የኢትዮጵያ የባህር በር ማግኘትስ ምን ይጎዳቸዋል? ዝርዝር መልሱ እኛ ጋር አለ። አንደኛ የኤርትራ ያዙኝ ልቀቁኝ። ኤርትራ ዳህላክን ብንተው እንኳን በምጽዋና አሰብ ወደቦቿ ሀገሪቱ እጅግ ግዙፍ የኢኮኖሚ እንቅስቃሴ ታደርጋለች። ሀገረ መንግስቷ ሀገሪቱን ከአብዛኛው ዓለም ነጥሎ ባያስቀራት ደግሞ ከዚህ በላይም የንግድ እንቅስቃሴዋ ይጦፍ ነበር። ያም ሆኖ ግን በወደቦቿ ከውጭ ኤክስፖርት ንግዷ በአመት ከ1 ቢሊዮን ዶላር በላይ ታገኛለች። ከውጭ ደግሞ ወደ 600 ሚሊዮን ዶላር የሚሆኑ ምርቶችን ታስገባለች። ወደቦቿ በጠቅላላ በአመት ከ45 ሺህ በላይ ኮንቴነሮችን የሚያስተናግዱ ሲሆን ብድርም እርዳታም ከአለም ትልልቅ ተቋማት የማትወስደው ኤርትራ ከወደቦቿ በምታገኘው ሀርድ ከረንሲ ቀዳዳዋን ትሸፍናለች በዚህም የሀገሪቱ እስትንፋስ ነው ብንል ማጋነን አይሆንም ታዲያ ኤርትራ ለምን የኢትዮጵያን የወደብ ፍላጎት እንደ ጦር ፈራችው የመጀመሪያ ነገር ወደብ ለኤርትራ ቀደም ብለን እንዳልነው የሞትና የሕይወት ጉዳይ ነው። በተለይም ምጽዋና አሰብ የሀገሪቱን ኢኮኖሚ ቀጥ አድርገው የያዙ ወደቦች ናቸውና፣ ዋነኛ የንግድ መተላለፊያ እስትንፋሶቿን መስጠትም ማጣትም አትፈልግም። በተጨማሪም ኢትዮጵያ የባህር በር ጥያቄውን ገፍታበት ወደ አንድ ደረጃ ካሸጋገረችው ብሎም ወታደራዊ እንቅስቃሴ ከተጀመረ የኤርትራ መንግስት ብሎ ነገር የሚኖር አይሆንም። ምክንያቱም ሀገሪቱ ከዓለም ተነጥላ የምትኖር ናትና መንግስታቸው ህዝባቸውን የሚደልልበት ሌላ አማራጭ አይኖረውም። በወታደራዊ እንቅስቃሴ ወደቦቹ ከተያዙ ደግሞ ሀገሪቱ ደካማና መከላከያ የሌላት ትሆናለች። የኢሳያስ አፈወርቂ መንግስት የኤርትራን የቀይ ባህርን ባለቤትነት ለህዝቦቹ መደለያነት ይጠቀመዋል። ይህንን መስመር አጣ ማለት የፕሬዝዳንቱ ኃይል ይፈረካከሳል። ስለዚህ ኢሳያስ ይህንን መቀበል ስለማይችል ሌላና የበለጠ ደም የሚያፋስስ የኢትዮ ኤርትራ ጦርነትን ሊቀሰቅስ ይችላል። በዚህም ከግብፅ ከዩናይትድ አረብ ኤምሬትና ከሳውዲ ጋር በማበር ኢትዮጵያን ሊወጋ ይችላል። ታዲያ የኢትዮጵያና የኤርትራ ጉዳይ መፍቻ ቁልፍ ምንድን ነው? ኤርትራ አሁን ተወደደም ተጠላም ሀገር ነች። በወሎ ክፍለ ሀገር ወይዘሮ ሲን ሁለተኛ ደረጃ ትምህርት ቤት የተማረው ፕሬዝዳንት ኢሳያስ አፈወርቂ አብርሃ ሃርቫርድ ሎ ስኩል እና ሞስኮ ስቴት ዩኒቨርሲቲ ከተማሩ የሴራ ፖለቲከኞች በአቅም ይበልጥ ይሆን እንጂ አያንስም። የበሬ ግንባር የምታክል ሀገር ጥቂት ቁጥር ያለው ህዝብ ከአንድ የአረብ ሀብታም የኋላ ኪስ ሊመዘዝ የሚችል ኢኮኖሚም ይዞ የዓለም ሀያላን ሀገራትና ፈርጣማ ድርጅቶቻቸውን ተገዳድሮ ለዘመናት የቆየ ኢትዮጵያ የምትባል መቶ 20 ሚሊየን ህዝብ ያላትን ሀገር በአንድም በሌላም መልኩ እያስደነገጠና እየበጠበጠ እየኖረ አምባገነን፣ ግን ደግሞ ቀድሞ የሚቀምር መሪ ነው። ከያፓዎቹ ከነዋለልኝ ጀምሮ እነ ብርሃነ መስቀል ረዳ፣ ዶክተር ነገዴ ጎበዜ፣ የህወሓት መስራቾች፣ ኦነግ፣ ግንቦት ሰባት ዶክተር አብይን አሁን ደግሞ እንደምንሰማው ፋኖ፣ በአጠቃላይ ከንጉሱ ወዲህ በኢትዮጵያ የተፈጠሩ ሲግኒፊካንት የፖለቲካ ኃይሎች ሙሉ በሙሉ በሚባል ደረጃ በአንድም ሆነ በተዘዋዋሪ መንገድ የኢሳያስ ኢንፍሉዌንስ ውስጥ ይገባሉ። የኢሳያስ ፕሪዮሪቲ ደግሞ ኤርትራ የምትባሉ ሉዓላዊት ሀገርን ማስቀጠል ነው። ለሀገሬ ህልውና ስጋት ይሆናሉ ያላቸውን አካሎች ለማጥፋት በጭካኔ ይንቀሳቀሳል። የኢሳያስ ትልቁ ስጋት የእሱ ወዳጅ ባልሆነ ሰው የምትመራ የተረጋጋች ኢትዮጵያ ነች። እውነት እንነጋገር ከተባለ አሁንም ድረስ ማጆሪቲ ህዝባችን ከኤርትራ ጋር አንድነን ወይም ደግሞ ኤርትራ የኛ ነች ብሎ ያስባል። ነገር ግን ኢሳያስም ሆነ የእሱ ተከታዮች ተረጋግታ ስታበቃ መልሳ የምትወራቸው ኢትዮጵያ ስትፈጠር ማየት አይሹም። ለዚህም ለዘመናት ሳይደክሙ ሰርተዋል። ስለዚህ ከጦርነት የቀደመው ሰላማዊና ለሁለቱም ሀገራት የሚጠቅመው አማራጭ በተሳሳተ መንገድ የተፈጸመውንና ኢትዮጵያን የባህር በር አልባና ስንኩል ያደረገውን ስምምነት ከልሶ በሰላማዊ መንገድ ማስተካከል ብቻና ብቻ ነው። ከዛ በዘለለ ግን ኢትዮጵያም ያለ ባህር በርና ወደብ በየአመቱ ቢሊዮኖችን ለኪራይ እየከሰከሰች የምትኖርበት ጊዜ በአንድም በሌላም መንገድ ማብቃቱ የማይቀር ነው። ሁለተኛ የግብጽ ምቀኝነት፣ የኤርትራ ተላላኪነት። ኤርትራ የኢትዮጵያን የባህር ጠረፍ ግዛትን በግፍ ለመንጠቅ በግብጽ ቤተ መንግስት የተጠነሰሰች የክፋት ህልም ውጤት ናት ይላሉ የኢትዮጵያ የባህር በር አልባነት የሚያንገሸግሻቸው ኢትዮጵያውያን። ህልሙ እውን ይሆን ዘንድ ደግሞ ሀሳቡን የሚደግፍ መንግስት በኢትዮጵያ ማቆም አስፈላጊ ነበርና ተሳክቶላቸው አድርገውት ነው። በዚህ የግብጽ ተግባር ታዲያ ኢትዮጵያና ኤርትራ ደም አፋሳሽ ከባድ ጦርነት አድርገው ኤርትራን አስገንጥሎ ቀሪዋን ኢትዮጵያ ያለ ባህር በር አስቀረ። ለዚህ ማረጋገጫ የሚሆነው ደግሞ ግብጽና ኤርትራ ከቀይ ባህር ጠረፍ ተጋሪ ውጭ የሆነ ሀገር ወደ ቀይ ባህር በፍጹም ድርሻ አይልም፣ የጦር ሰፈር ማቆም አንፈቅድለትም የሚል የፉከራ ጋጋታ መልቀቃቸው ነው። ለመሆኑ ግብጽ ለምን የኢትዮጵያን የባህር በር አልባነት ፈለገችው? የመጀመሪያው ነገር ኢትዮጵያ በቀጠናው ሀያልና ገናና ሆኖ መገኘት ለግብጽ የመጨረሻ ሞት የሆነ ነገር ነው። ምክንያቱም ግብጽ ለዘመናት ምናልባትም ለክፍለ ዘመናት ኢትዮጵያን ዋነኛ ጠላቱ አድርጋ የከረመች ሀገር ናት። ኢትዮጵያ የባህር በር ባለቤት ከሆነችና ቀይ ባህርን ከተቆጣጠረች የግብጹ ሱዊዝ ካናል አስፈላጊነቱ ይቀንሳል። በዚህም ግብጽ በአመት የምታገኘው ዘጠኝ ቢሊዮን ዶላር ገቢ ይቀንሳል። ይህንን ደግሞ ፈጽሞ አትፈልገውም። ከዚህ በተጨማሪ ደግሞ ኢትዮጵያ ባህር ኃይሏን አጠንክራ ወደ ቀይ ባህር ከዘለቀች የግብፅ መፈንጨት ያበቃለታል። ይህም ግብፅን ደካማና ተፈሪነቷን የቀነሰ ሀገር ያደርጋታል። ሌላኛው ወሳኝ ነገር ደግሞ የሕዳሴ ግድቡ ጉዳይ ሲሆን ኢትዮጵያ ያለምንም እክል ቀይ ባህር ከዘለቀች ግብፅ በማስፈራራት ለመደራደር የምትፈልገውን የአባይ ውሃ መጠን ውሳኔውን በኢትዮጵያ እጅ ይጥለዋል። ስለዚህ በአንድም በሌላም ምክንያት ግብፅ ኢትዮጵያ የባህር በር እንዲኖራት አትፈልግም። ሶስተኛ በቢሊዮኖች የማጣት ስጋት ያለባት ጅቡቲ። በሚጢጢዋ ጅቡቲ ስምንት ሀገራት የጦር ሰፈር ሲኖራቸው፣ ከሳዑዲ አረቢያ ውጭ ሁሉም የቀይ ባህር ጠረፍ ተጋሪ ሀገራት አይደሉም። ሩሲያ በፖርት ሱዳን ወታደራዊ ሰፈር አቁማ የባሕር ኃይሏን ለማስፈር እየተንቀሳቀሰች ሲሆን የአልቡርሃንም የድል ምስጢር ከዚህ ጋር እያያዛል። ሩሲያን ብትሆን የቀይ ባሕር ጠረፍ ተጋሪ አይደለችም። ጅቡቲ በሀገሯ ከሚገኙ ስምንት ወታደራዊ ሰፈሮች ኪራይ በአመት የምታገኘው 129 ሚሊዮን ዶላር በላይ ነው። ከኢትዮጵያ ህዝብ የወደብ ኪራይ ደግሞ በአመት በትንሹ 2 ቢሊዮን ዶላር፣ በቀን 155 ሚሊዮን ዶላር ገደማ የምታገኘው ትንሿ ጅቡቲ ለሌሎች አገራት በፈቀደችበት አግባብ ከጎኗ ሆና ኢኮኖሚውን ቀጥ አድርጋ ለያዘችላት ኢትዮጵያ ግን የባህር ኃይል ሰፈር ለመፍቀድ በፍጹም አልፈለገችም። የቀይ ባህር ጠረፍ ተጋሪ ያልሆነ ሀገር ወታደራዊ ሰፈር እንዲኖረው አንፈቅድም የሚለው የግብፅና የኤርትራ መግለጫ ፉርሽ የሚሆነው እዚህ ላይ ነው። የስምንት ሀገራት ጦር በጅቡቲ ይገኛልና። ስለዚህ ሀገረ ጅቡቲ የኢትዮጵያ የባህር በር ጥያቄ ከተመለሰ፣ ብሎም ኢትዮጵያ ወደ ቀይ ባህር ከተጠጋች የጅቡቲን አመታዊ በጀት በእጅጉ የሚደጉመው የኢትዮጵያ አመታዊ ሁለት ቢሊዮን ዶላር የክራይ ገንዘብ የሚቀርባት ይሆናል። ይህንን ደግሞ አትፈልገውም። አራተኛ፣ የነዳጅ በሯ ሱዳን። ኢትዮጵያ ምንም እንኳን ዘጠና በመቶ ለሆነ ንግዷ የጅቡቲን ወደብ የምትጠቀም ቢሆንም ቀሪውን የምትሸፍነው የሱዳንን ወደብ በመጠቀም ነው። በዚህም ነዳጅ፣ ማዳበሪያና ዱቄት የሚገባው በአብዛኛው በፖርት ሱዳን ነው። ከቅርብ ጊዜ ወዲህ በሱዳኑ ጦርነት እንቅስቃሴው የቆመ ቢሆንም ኢትዮጵያ ቀደም ባሉት ዓመታት ግን ብዙ ሚሊዮኖችን ለሱዳን የወደብ ኪራይ ትከፍል ነበር። ኢትዮጵያ ወደብ ቢኖራት ታዲያ ሱዳን ምን ታጣለች? ኢትዮጵያ የባህር በር ቢኖራት ሱዳን ከኢትዮጵያ የምታገኘው ዓመታዊ የወደብ ኪራይ ከመቅረቱም አልፎ የሱዳን ብቸኛ ወደብ ፖርት ሱዳን ሌላ ተወዳዳሪ ይመጣበታል። በዚህም የሱዳን የንግድ እንቅስቃሴና የወደብ ገቢ መቀነሱ አይቀርም። በተጨማሪም ልክ እንደ ግብጽ ሁሉ ኢትዮጵያ ከሱዳን ጋር ላለባት የአባይ ውሃ ድርድር የቀይ ባህር ባለቤት መሆኗ ልበ ሙሉ እንድትሆን ያደርጋታል። ይህ ሁሉ ሲሆን ሱዳን ዝም ብላ ትቀመጣለች ማለት ዘበት ነው። ማለትም ከግብጽ ጋር አብራ ኢትዮጵያን ልታጠቃ ትችላለች። አሊያም እንደለመደችው በምስራቃዊ ሱዳን በኩል የኢትዮጵያን መሬት እየወረረች ሰላም ለመንሳት መሞከሯ አይቀርም። አምስተኛ፣ የሱማሊያ ቀጥተኛ ያልሆነ ስጋት። ኢትዮጵያ በአወዛጋቢዋ ሶማሌላንድ የሚገኘውን በርበራ ወደብን እንደ አማራጭ ትጠቀም ነበር። ይህ ወደብ ኢትዮጵያና ሶማሊያን ማቃቃሩ የቅርብ ጊዜ ትውስታ ነበር። ያም ሆኖ ኢትዮጵያ የራሷ ወደብ ከኖራት የሶማሊያ ብሎም የሶማሌላንድ ገቢ በእጅጉ ይቀንሳል። ይህም የሶማሊያን ውስጣዊ ሰላም የበለጠ ማወሳሰቡ አይቀርም። እንደውም ከሰሞኑ ሶማሌላንድ ለአሜሪካ የጦር ሰፈር ለመስጠትና በምላሹ የሀገርነት እውቅና ለማግኘት ማቀዷን የሰሙት የሶማሊያ መሪዎች እነሱ ደግሞ የተሻለ ያሉትን መደራደሪያ ለአሜሪካ በደብዳቤ ልከዋል አሜሪካ ሁሉንም የሶማሊያ ወደቦች፣ የአየር ማረፊያዎች ለብቻዋ ያለምንም ተቀናቃኝ መቆጣጠር እንድትችልም ጥያቄ አቅርበዋል። የሶማሌላንዱ የውጭ ጉዳይ ሚኒስተር ግን አሜሪካ የሚጠቅማትን ታውቃለች፣ ከዚያስ ከፈረሰች ሶማሊያ ከተባለች ሀገር ምንም ልትሰራ አትገባም ብለው የሞቃዲሾን ሀሳቡ ውድቅ አድርገዋል። ስለዚህ እንደው የሶማሊያ ሀሳብ ተቀባይነት አግኝቶ አሜሪካ ወደቦችን ከተቆጣጠረች፣ አሜሪካስ የኢትዮጵያን የባህር በር ጥያቄ እንዴት ልታየው ትችላለች የሚለውም ሌላ አወዛጋቢ ነገር ነው። የተወደዳችሁ የሰሞነኛ ወዳጆች ያም ሆነ ይህ ኢትዮጵያ የባህር በር ባለቤት ብትሆን ሀገራቱ ኢኮኖሚያችን ይጎዳል፣ ኢትዮጵያ ወታደራዊ አቅሟ ስለሚጨምር ታሰጋናለች፣ የፖለቲካ ብልጫ ይከሰትብናል፣ ታሪካዊ ባላንጣነታችንም ይካረራል ብለው ጥያቄውን በስጋት ይመለከቱታል፣ ብሎም እንዳይፈጸም ደፋ ቀና ይላሉ። የኢትዮጵያ የባህር በር ጥያቄ ግን እነሱ እንደሚሉት ስጋት ሳይሆን ለኢትዮጵያ እስትንፋስና የልውና ጉዳይ ነው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት፣ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑልን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም